አሰላሙ አሌይኩም ራህመቱላሂ ወበረካቱ ውድና የተከበራችሁ የኢትዮጵያ ቤተሰቦች ሰላም ለናንተ ይሁን። ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? አለሁኝ ነው፣ አልሐምዱሊላህ። ቆይ እናንተ ለምንድን ነው የማታበረታጡኝ? እኔም ቆይ ለምንድን ነው አይ ጨምር አይቀንስ፣ ገብታችሁም ይኸው እስክሮል አድርጋችሁ አትለፉ። ኧረ ምን የለፍቸ ለፍጫ አላሳዝናችሁም። መዳም የመጣችሁብኝ ያልመጣችሁብ ሰቀርጽ ምናምን ብዬ በአንድ እጄ እየሰራሁ በአንድ እጄ ብቃጠልስቆይ በአንድ እጄ እየቀረጽኩኝ ምናምን ብዬ ማለት ነው። እና እየገባችሁ እያያችሁልኝ ላይክ ሼር እያደረጋችሁን እያልኩኝ በአክብሮት ኔ ውዴታችሁ እየለመንኳችሁ ነው እየጠየቅኳችሁ ነው። እና ዛሬ የምንሰራው ቡኸሪ ነው። ዶሮ ነው ድጃጅ ቡኻሪ። እንግዲህ እሱን ለመስራት የሚያስፈልገው ያው ባህራት የተለመደ ነው። እንደዚህ እንደምታዩት ብላክ ፔፐር እዚህ አለ። እዚህ ጋር ደግሞ ምንድነው በእኛ ሀገር ድምብላል፣ የተፈጨ ድምብላል። እዚህ ጋር ደግሞ ፓፕሪካ፣ የማያቃጥለው በርበሬ። እዚህ ጋር ደግሞ እርድ ነው ኩርኩም እዚህ ጋር ደግሞ ሲናሞን ሲናሞን። እዚህ ጋር ማ ይሄ ማለት ይሄ ነው ሲፈጭ። እዚህ ጋር ቲማቲም አለ። እዚህ ጋር ሽንኩርት አለ። እዚህ ጋር ደግሞ ካሮት አለኝ። ደግሞ ከሌል ሌል አለ ለከለር ይሆን። እዚህ ጋር ደግሞ ዶሮ የታጠበ ዶሮ አለ ማለት ነው። ቆዳውን አላነሳሁትም። ለምን አታንሹ ተብዬ ነው። አይነሳም በኋላ ማይክሮዌቭ ውስጥ ስለማስገባው ስለማስገባ እዚህ ጋ ደግሞ ሲናሞን አለ። እዚህ ጋ ደግሞ ወርቃገር ሌ ሌሞን አለ። ፍልፍል አስዋድ በሀባ፣ ይህ ደግሞ ሄል ነው። ሽንኩርት እንደዚህ ጨምረ ያለ ህዶች እንደዚህ ብራውን ሆኖ ልኛ ለነጭ ሽንኩርት ዝንጅብል ጋር እንደዚህ ጨምርበታለን። አሁን ዶሮቱ ብትጨመርም ችግር የለውም። ዛሬ ፍልፍል አልጨምርበትም። ሰዎቹ አቃጠልሽን ጠንሽን እያሉ ነው። ሲፈልጉ ጨምሪ። ጸባያቸው እንደምታቁት ይገለባበጣል እና ለዛ ነው አሁን እንደዚያ አድርገን በጣም ጋዙ አናበዛ እንደቆልን በተወሰነ መልኩ ይሄው እንደሚታዩት በስፋል ማለት ትችላላችሁ። በስል አሁን ባህራቱን ነው የማደርገው። ቆዳውን ላይ እንዳይላጣብን ቀስ አድርገን እናንገላብጣታለን። አይችልም ለዛ ምን ነው ነው አላቅም ሲዋ ይኸው ይሄ ዶሮውን አውጥቸዋለሁ እዚህ ጋር ሳንያ ላይ አድርጌዋለሁ ማለት ነው። ትንሽ ኦቨን ውስጥ ያስቀምጠዋለሁ ጠፍ እንድል ነው፣ በትንሹ ጠፍ እንድል ነው። በጣም ድርቅ ተቆርጥ ሲል ሰዎች አይበሉም ማለት ነው። አሁን ሩዛችንን እዚህ እንጨምራለን። የሚፈልግ ሰው አጥልሎ ነው የሚጠቀመው፣ የማይፈልግ ደግሞ እንደዚህ ይጠቀማ አላጠልም እንደዚሁ ነው የምጨምረው ማለት ነው። እንዚህ እዚህ ጋር ተዘጋጅቷል። ጥብ ያስቀመጡት ሩዙን ጨምሬዋለሁ። አሁን እንደምታዩት ውሃው ምን ያክል እንደሆነ ሳይዙ እዩት። ብዙም አይራራቅም ማለት ነው። ይሄ በጣም ካበዛ ነው እንትን ስለሚልበት ስለሚበላሽ፣ በጣም ይበስልና ይበላሻል። አሁን ሩዙ እየታየ መሆን አለበት። እንደዚህ ስታረጉት ሩዙ እየታየ የውሃውን ርቀት አድርገን እንዳይሰባበር እንደዚህ አድርገን እናበስለዋለን ይህ እንደምታዩት ውዶች ውሃውን ምጥጥ አድርጎታል በደንብ ባይመጥም አሁን ጋዙን ቀነስ አድርጌ እዚህ ጋር ጥደዋለሁ ማለት ነው ጋዙ እዚህ ጋር ዘይት አግያለሁኝ ምንድን ነው የሚባለው? ይሄ ነገር እዚህ ጋር ሲያርፍ ታወታላችሁ። አረብ አሁን አንድ ይነ ኦርደር የተደረገችው አንድ አረብ ነው። በጣም ትንሽ ነው። ከዛ መቀጣይ ካሮት አለ ማለት ነው። ይሄንን እና ካሮት አለ ከዛ በዚህ አድርገን ከቻላችሁ በመፈፈቂያ የማደርጉት ማለት ነው ቀጠን ቀጠል እንድልላችሁ በመፈፈቂያ ቀጥቀጥ አድርጎ የሚቆርጠው እኔ በዚህ ነው ያደረኩት ውዶቼ አሁን እንደዚህ እናየዋለን ዘግተ ነው የቆየነውን አሁን በደንብ ማለት ነው አልተሰባበረም ምንም ምንም ይ ከስራ ራሱ አልያዘም ማለት ነው። ስንዘረግፈው ነው የምታዩት። ዶሮውም ደግሞ የዚህ ጋር ከለር አልቀባሁትም በስም ብዬ፣ እንደዚህ አርጌ በትንሹ ነው። በጣም ከደረቀ ስለማይበሉ በትንሹ እንትን ብዬዋለሁ። አሁን እንደምታዩት እንደዚህ አርጌ ሀራራ ላይ ገልብጫዋለሁ፣ እንዳይበርድ ሰዎች እስከሚበሉ ድረስ ማለት ነው። አሁን አድርጌበታለሁ። ካሮቱንም ይሄኛው ስሙ ስለማላውቀው ነው አሮቼ። ከዛ አሁን እንደዚህ አድርገን እንደዚህ እናደርገዋለን፣ ያችሁት በጣም ነው የሚያምረው። ጣዕሙን ነው ጣዕሙን ስትቀምሱት ነው የሚገባችሁ። ለእኔ ግን ተመችቶኛል። እና ለማንኛውም አበረታቱኝ፣ ላይክ፣ ኮፒ ሊንክ፣ ሼር አድርጉልኝ ማለት ነው። እወዳችኋለሁኝ። ሞክሩት፣ በጣም ነው የሚጣፍጠው። ይመቻችሁ። ባይ ባይ።